የለማ ቡና ለቤተሰብ ብልጽግና በሚል መሪ ቃል ከዞኖች ከወረዳዎችና ጉዳዩ ከሚመለከታቸው አካላት ጋር የንቅናቄ መድረክ በዋሳ ከተማ በተዘጋጀበት ጊዜ የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምህሩ ሞኬ እንደገለጹት የዚህ ንቅናቄ መድረክ ዓላማ የቡና ምርትና ምርታማነትን በማረጋገጥ የሚያስችሉ ስራዎችን መስራት ነው ብለዋል። ለሲዳማ ክልል አርሶ አደሮች ቡና ልዩ ትርጉም ያለው በመሆኑ በጥራትና በብዛት ለማምረት ጥረታችን ይቀጥላል ሲሉ ገልጸዋል። ቡናን በማልማት በራሱም እንዲሁም ደግሞ ለሀገርም ከፍተኛ አስተዋጽኦ እያበረከተ ያለ ነው። ካለን አጠቃላይ መሬት 175 ሄክታር በቡና የሚለማ ነው። ከ402 ሺህ አርሶ አደሮች በላይ ይሳተፋሉ። ይሄ ማለት የትኛውም ሰብል በአንድ ጊዜ በቡና ልክ አናለማም። በዛው ልክ ደግሞ የትኛውም ሰብል በአንድ ጊዜ ወይንም ደግሞ በአንድ ሰብል ብቻ ይህን ሁሉ አርሶ አደር ተሳታፊ ማድረግ አንችልም። ስለዚህ ቡና ያለው ትርጉም ለሲዳማ በጣም ከፍተኛ ነው። በሲዳማ ክልል እርሻና ተፈጥሮ ሃብት ልማት ቢሮ የቡና ፍራፍሬና ቅመማ ቅመም ባለስልጣን አቶ መስፍን ቃሬ በበኩላቸው በክልሉ 1750 ሄክታር መሬት ከሚለማው ቡና በሄክታር 8 ኩንታል ከነበረው ወደ 11 ኩንታል በማሳደግ በባለፈው ዓመት ብቻ 40 ሺህ ቶን ለአለም ገበያ ማቅረብ መቻሉን ተናግረዋል። ጥራት ያለው ቡና ለአለም ገበያ ማቅረብ ነውና ይህንን ምርትና ምርታማነትን የማሳደግና ብዛት አቶ መስፍን ቃሬ አክለውም በቡና ምርት ብቻ ሳይሆን የፍራፍሬ ምርትም ከጊዜ ወደ ጊዜ እያደገ በ33 ሺህ ሄክታር መሬት ከ3 ሚሊዮን ዶላር በላይ